ዌልካም ፋሚሊ፣ ዌልካም ዌልካም ብለናል። አለምያ ወንባድኞች፣ በእናትሽ ቲክቶክሽን ፕራይቬት ነው። ምን ላድርግ? ኮሜንት ላይ ጻፍኩልሽ ግን ምንም ያየሽው አይመስለኝም። መልሽ ልሽ ነበረ።

በአጋጣሚ እነሱ አይመጡ። የሚገርም ጊዜ እኮ ነው፣ ግን እግዚአብሔር ግሩፕ ነበር የሚያገናኘን። አሁን በቃ በጣም የትንሽ ሰዎች ናቸው እንደዚህ በቴሌግራም የሚያወሩ እንጂ ሰው ለታ ከተለየ ተለየ ነው በቃ ምንም ዋጋ የለም። ማለት ደግሞ ሰውን ከለመድኩኝ በቃ እስከ መጨረሻው ደስ ሲለኝ ግን አንዳንድ ሰው ደግሞ የማይፈልግ አለ እንደዚህ የማይፈልግ ሰው ምን ታደረጋላችሁ እናንተ እየፈለጋችሁ እሱ ካልፈለገ ምን ይደረጋል ፕሊዝ ክሊክ ደ ላይክ በተን ጋይስ ሲክስ ፒፕል ያ ፋናዶል ይሄ የት ነሽ ፋናዶል? አሁን ብትመጪ አወራሽ ነበር። በኋላ ላይ ግን ማየት አልችልም። በኋላ ሜሴጅ ማየት አልችልም። የነጮቹን ካረኩ ማለት ነው። ቀጥታ ወደ ጋላሪ ስለመግባ በኋላ ላይ አልችልም ደግሞ ያልፈኛል ድምቀት እንኳን ቢመጣ ማለት ነው። አሁን ላይ ብትመጪ አሪፍ ነበር እናወራ ነበር። ስራ እንደጀመርኩ ምን ነግርሽ ነበረ፣ ቻናልሽ እና አስተካክልልኛሽ ነበር እና አስተካክሎ ነበር ይዛ ፓቲያ ረኪን ደምሽ

እናንተን ማያቆየልን ሰብስክራይብ እኮ ሳሰስቱ ነው። ሰን ሰብስክራይብ የምታረጉ ቲንኪ ሶ ማች አለም ላይክ ካረግሽ አንቺ